እኔ አንድ ጥያቄ እየ ነው ወደ አንተ የመጣሁት እዚህ ጋር ከቅድሙን ጀምረ እየሰማሁ ነበረ ስለ መጽሐፍ ቅዱስ ስለመጽሐፍ ቅዱስ ብዙ የማያውቁን እና መጽሐፍ ቅዱስ ምን እንደምል የማያውቁት ልጆች እዚህ ይገባሉ ዝም ብሎ ይገባሉ ከዛ በኋላ እንትን ለጠየኳቸው ጥያቄ ብሎ ብዙ ጊዜ ያው ዕብራይስጥ ብሉይ ኪዳን በዕብራይስጥኛ ቋንቋ እንደተጻፈ እናውቃለን ከዛ እንደተቀየረም እናውቃለን ወደ አማርኛ እንደመጣም እናውቃለን። እና ይሄ እኛ የምንከተለው እኛ አሁን

ሚሺ ሚሺ ጥያቄው ገብቷል? ምንድን ነው ያለ ሃይማኖት የሆነ ማን ነው ክርስቲያን ብሎ ያወጣልህ? እና ክርስትናን ሃይማኖት ሰርተውእ ይህ ሃይማኖት አማኝ አደለም፣ ሃይማኖት የለህም፣ የክርስቶስ ተከታኝ የምናደርገው ነገር ስለሆነ እኔ ሃይማኖት ተከታይ ሳይሆን ክርስቶስ ተከታይ ነኝ። ስለዚህ ሃይማኖት የለ ምሽ እናመሰግናለን። ኢየሱስ ክርስቶስ አምላኩን አድነኝ እያለ ለምን ነበር? እንዴት አንተን ያድንሃን ራሱን ሳያድን እዛ ላይ እንዴት ኢየሱስ ክርስቶስ መጽሐፍ ነገር ነው ፍጹም ሰውን ነው፣ እና ፍጹም አምላክ እንደሆነ ይነገራል። እንደዛ የሚል የለም። ባይብል ፍጹም ሰው ፍጹም አምላክ የሚል የለም። አታይሻለሁ ፍጹም ሰው ፍጹም አምላክ የሚል አሳየኝ።

ከዚህ ያላችሁ ሁላችሁም ሽኮል የምታደርጉት አሁን ዘጠና ሺህ ይገባ ነው ለምናድሩት። እኔና ጉንፋን ዝምድናችን እንደቀጠለ ነው።

አንድ ጥያቄ ነበረኝ። ሀጅና ዑምራ ያላደረገ ሰው እንዴት ነው የሚታየው? ያኔ አቅሙ ሳይኖረው ያላደረገ ሰው እንዳሁም ልክ እንዳደረገም እንዳይጻፍለታል በልቡን እያስካለ ድረስ። በመጀመሪያ እነዚህ ሀጅና ዑምራ አቅሙ ካለው ነው ሰውየው የሚያደርገው። አላህ ሱብሐነ ወተዓላ በሱረቱ አል ኢምራን ሲናገር ወልላህ ለናሲ ሕጅ ልቤት መን ስተጣዕ ኢለ ሰቢላ ኢና መን ስተጣዕ ብሎ አንጠልጥሎታል። የቻለ ሰው ይሄድ ብሎ ተናግሯል። ባልቻለ ሰው ላይ ግዴታ ተነስቶለታል፣ የለበትም። እሺ ሳያደርግ ሞት ሰውየው ከአላህ ዘንድ ልክ እንዳደረገም እንዳይጻፍለታል ታቸዋል። ለምን ከተባለ በውስጡ የማድረግ ንያ ስላለሁ፣ እቅድ ስላለሁ፣ ሀሳብ ስላለሁ አቅሙ ቢኖረኝ ያደርጋለሁ ይላል። ያደር ሁሉ ሙስሊም ስለዚህ በዚህ ይህን በማሰቡ አላህ ምንዳውን ይይዘለታል። ማስረጃ ነብያችን ሰለላሁ ዐለይሂ ወሰለም ሀዲት ዲ ላይ ሲናገሩ ናሉ መን ሀመ ቢሐሰነትን ፈለም ያዕመልሃ ከተበላሁ ለሁ ሐሰነትን ካሚላ ሉ አንድን መልካም ስራ ሰራ ለሁ ብሎ አቅዶ ሳይሳካለት ቀርቶ ያልሰራ ሰው ልክ እንደሰራ ያክል ምንዳው ሙሉ ምንዳው ይጻፍለታል ብለዋል። ይህ ነው። ሁለተኛው ጥያቄ ደግሞ በነቢያቸው ስለ ሰለም ላይ ሰላዋት ስናወርድ አላህ መሰሉ ያለ ሰይድና ሙሐመድ ዋለ አሊሁ ሳቢ ወሰለም ማለት ይቻላል። ሰይድና የሚለው ቃል አልመጣም። ነቢይ ስለ ላ ሰይድ ናቸው ወይ? ና አነ ሰይድ ወለደ አደም ብለል አነ ሰይድ ወለድ አደም ወላ ፈኸር የትንሣኤ ቀን የሰዎች ሁሉ አለቃ ነኝ ብላውን ነቢ ስ ላ። እንደገና እርሳቸው ይሄንን ዒባራት ተጠቅመዋል ወይ ስለ ሰላዋት ሲያስተምሩ አልተጠቀምም።

አስቡት አደም ከተፈጠረ አንስቶ እስኪው መንቂያ ማድረስ ያለ የምድር ጸጋ ወርቅ ብር ዳይመንድ እንዳለ ንብረት ቢሰበሰብ ሁሉ ያችን የሱብሒሱ እና ሱራት የሚያክል የለም። ያችን አያክልም ለምን ከተባለ ይህ ሁሉ ምድራዊ ጸጋ ነው ጠፊ ነው ጊዜያዊ ነው ያች ግን ለዘለዓለም ጀነትን የምትወርስባት ሆነች መልካም እ እሺ አራተኛ ጥያቄ አለኝ ሶለላሁ ዐለይሂ ወሰለም ስንት ጊዜ ነው ሀጅ አደረጉት አንድ ያምሽ በጁማ ቀን የሞተ ሰው የጀነት ነው ወይስ በአላህ አብነው መልካም የሰራ ነው የጀነት የሚሆነው? በጁማ ቀን የሞተ ሰው የጀነት ነው የሚል የለም። ነገር ግን አንድ ሐዲስ አለ፣ ዳዒፍ ነው ይላሉ። ግን እሱ ምንድነው በጁማ ቀን የሞተ ቅብር ጥያቄ የለበትም የሚለው ነው። ስህተት ነው። ቅብር ጥያቄ ማንኛውም ሰው ላይ አለ። የሱም ዝም መጽሐፉም ዝም የሚለው ቃል ከዛ ነ ሰላምድ ነው። ሆሶ አንድ ጥያቄ ልጀምር? እሺ። እኔ በፊት መዳም ቤት በምሰራበት ሰዓት መዳሟ ከባሏ ጋር ተጣልታ ልብሷን አውጥታ አቃጥላ ነበርና ከዛ ካቃጠለችው በኋላ ባልዩ ሲደርስባት ውሃ አምጡ እና ድፉበትና ቆሻሻ ቦታ እንትን በሉት ውሰዱት፣ ምናምን አለች ከዛ ያልተቃጠለ የተወሰኑ ልብሶች ነበሩ እና እሱን ልብስ መስጠት አለብኝ ወይስ ለባለቤቷ? ከባለቤቱ ፈቃድ ውጭ መውሰድ አትችሉም። ያ ሰውዬ ጥሎት ካልሆነ በስተቀር አይን ያልፈልገውም፣ ጣሉት ካለ የዛኔ መጠቀም ትችላላችሁ። ነገር ግን እየፈለገው ሰውዬው አስቀምጦት ከሆነ ያለዚያ ሰው ፍቃድ እናንተ ያንን ምንም ነገር ማድረግ አትችሉም። ለባለቤቷ አሳውቁ። ኖ እሷ ዝባላ ጣሉት ነው ያለችው። ውሃ እንትን በሉበት እና ዝባላ ጣሉት ነው ያለችው፣ እፈልገዋለሁ ምናምን አላለችው። ተጠቀምበት። አሰላሙ አለይኩም። ወላይኩም ሰላም ረህመቱላ በረካቱ። የእኔ ጥያቄ ከባለቤቴ ጋር ተፋተናል። እና እኔ ሌላ ቦታ ነው ያለሁት ልጆች ይዤ። እኔ የተፋታ ነው በሸሪያ ፍርድ ቤት ነው። እና ልጆቹን እንደሚጠይቅ እያደረገ ይመጣል። ይሄ ነገር በሸሪያው እንዴት ይታያል? ሙቃ እስከሌላቸው ድረስ እንደ ባዕድ ናቸው። አንድ ክላስ ብቻቸውን መገናኘት አትችልም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ላይ ክሎን ረጅሉ ጀማአትን ላ كان ثالثا من الشيطان አንድ ባዕድ ወንድ ከአንዲት ባህድ ሴት ጋር ገንጠል ያለ ቦታ ለብቻቸው አይገናኙም ሶስተኛቸው ሰይጣን ቢሆን እንጂ አሉ። ሰይጣን የሚወስዳቸው አሉ ወደ መጥፎ ነገር። ስለዚህ ያ እንዳይሆን ብቻቸውን በሆነ ቦታ ላይ እንዳታገኝ። ምናልባት መሕረም ከዘመዶች መካከል አሉ በሚመጣ ጊዜ እዛኔ አሁን ማየት ይቻላል ብለሽ ነገር ያለ ነገር ብቻቸውን በምትሆኑ ጊዜ ክፉ ነገር ሊከሰት ይችላል። አይ ነግረኝም። ዝም ብሎ ነው የሚል፣ ምንም በቃ ምንም ልመጣ ነው ልመጣ ነው እንዲህ ማይልም፣ ዝም ብሎ ብድግ ብሎ ይመጣል። እንዳትመጣ ብዬ የምንዳልለው ከራሴ ቤት ነው። እንደውም ለቅቄ ተከራይቼ ልጆችን ይዤ የወጣሁት ከአንድም ሁለት ነው። ፍቹ የተፈጸመው ግን ልጆቹን ደግሞ፣ ውስጤ ሰላም እየነሳኝ ነው ይሄ ነገር። እኔ አትምጣ ብዬ ብለው፣ ያው እንዴት ነው እኔ፣ የልጆቹም ነገር እያስጨነቀኝ ነው ስንታ ሳይሆን ሌሎች መስፈርቶችን እንደነገርኩሽ አሳውቂው ከስላም አንጻር ያለው ሌናታ አሁን በአድ ባልና ሚስት አይደለም። እንደ ስላም ደግሞ በአድ ት ለብቻቸው ገንተ ላለቦታ ሊገናኛ ይፈቀደ ቦታቸው አለና ስለዚህ ከእኔ ጋር መሕረም ዘመድ በሚኖር ጊዜ እተራለውን የዛኔ ልጆችን መተህ እንዲሆን ቤት ይታያቸዋል። ይህና ሰአሳ ወቅ ቅድም የነገርኩሽ አለ። አንድ ወንድና አንድ ሴት ገንጠል ያለ ቦታ ለብቻቸው እንዳይገናኙ ሶስተኛቸው ሰይጣን ስለሚሆን ብለን ልብስ ማንስለ፣ በዚያ መሰረት አብሮን ሶስተኛ ወገን ሊኖር ይገባል። ምክንያቱም እሳትና ጭድ በአንድ ቦታ መገናኘት የለባቸውም። የግዴታ ውሃ መቱ አቶ ውሃ መካከል ላይ መግባት አለበት፣ ካልሆነ እሳትና ጭድ ለብቻው ከተገናኘ ይቀጣጠላሉ። ሀገር ይፈርሳል። ውሃ መቱ መካከል ላይ መግባት አለበት ስለዚህ በአንድ በዓል ወንድና በአሴት መካከል መህረም ዘመድ ሊኖር ይገባል። የእሷ አባታ ወይ ወንድማ ወይ አያቷ ወይ አጎቷ ወይ አንዱ ያ ነው። ከልጆች መካከል ለአቅመ አዳም የደረሰ ካለ ችግር የለውም፣ ሜዛን እሱ አብሯቸው ይሆናል፣ ሌላ ነገር እንዳይፈጠር ይህን ይመስላል። እዚያ ላይ ደግሞ በጀለያ ውስጥ ጥቁር ልብስ ነው መልበስ ያለባቸው፣ ልክ እንደዚህ ማለት ነው እና

የሆነች ልጅ ወንድሟ ታሞባት ማሳከሚያ ምናምን ብላ ብራ በድሬያት ነበር እና እሷ እንትን ሙስሊም አይደለችም እና እሷውን አድራሻዋ ምናምን አጥፍታለች፣ ማግኘት አልቻልኩም። ያስጠይቃታል፣ ያስጠይቃት ነገር ማለት ማግኘት አልቻልኩም ያስጠይቃት ያለ እንጂ ታዲያ መች በክህደታቸው ላይ የሌላ አካልም በድለው ከሆነ